እማ፣ የእኔ ታሪክ ደምቋል የአንቺ ታሪክ ጠፍቶ የእኔ እናት ያረግሽልኝ ሁሉ መቻል ቃል ተወርቶ ፍርዳሽን አይተሻል እኔን ለማሳደግ መልክሽ አመድ መስሏል መልኪ እንዳይተወልግ በፎቶ ያየሁት እነዛ ፊቶችሽ ውበት ያጀባቸው ዛሬ ነብስ አውቄ ልብ ብዬ ባይኔ ቁሜ አስተዋልኳቸው። እምባተናነቀኝ አነቀኝ ገረመኝ ደነቀኝ ለእኔ መጥቆራቸው። አይቼሻለሁ እማ ገና ሆድሽ ሳለሁ ለኔ ስታስቢ እንዳለ ራብብሽ ዘጠኝ ወራት ሙሉ እኔን ስትመግቢ እማ መቼም አልከፍለው ይከብዳል ውለታሽ ላረግሽልኝ ሁሉ የማካክስበት በምድር ላይ የለም ላንቺ የሚገባሽ። እማዬ የእኔ እናት የኔ ነበቀና ደጋግሜ ልጥራሽ እናት የሚለው ስም ይጣፍጣልና። ሳቅሽ እረፍት ነው፣ ደስታሽ እስትንፋሴ። ላንቺ ነው ማስበው እማ አንቺ ንድላሽ እንጂ አልጓጓም ለራሴ።